ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት ሰባት 2017 ዓ ምት የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በተቆጣጠራቸው አካባቢዎች ለሰብአዊ እርዳታ የሚውል የድጋፍ ማሰባሰቢያ መርሃ ግብር ሊዘጋጅ ነው። ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ወደ ሀገር ስለገቡ ሲኖዶሱ ብልጽግናን አመስግኗል። ቤተ ክርስቲያኗ እጇን ሰጥታለች። ዝርዝር መረጃ አለን። የአፏ ባሃ ኮማንዶዎች በራያ ቆቦ ከፍተኛ አመራሮችን በመግደል ታላቅ ገብዶ ፈጽመዋል። በቆቦ የተፈጠረው ምንድነው የሚለውን ይዘናል። የፋኖ አመራሩ ወደ ቋራ የተደረገውን ታሪካዊ አንድነት ጉዞ በሚመለከት ማብራሪያ ሰጥቷል። እነ ዋርካው ምሬ ወዳጆ አስረስ ማረና ደሳለኝ ሲያስብ ሸዋ ምን ገጠማቸው የሚለውን ሰሙታላችሁ። ወደ ትግራይ እየገቡ ነው የተባሉ የፌዴራል ፖሊስ አባላትን በሚመለከት አዲስ መረጃ ወጥቷል። እነ ጌታቸው በትግራይ ምን እያደረጉ ነው? አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊ ሰላማዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። ፋኖ በተቆጣጠራቸው አካባቢዎች ለሰብአዊ እርዳታ የሚውል የድጋፍ ማሰባሰቢያ መርሃ ግብር ሊዘጋጅ ነው። አማራ ፋኖ የውጭ ድጋፍ ኮሚቴ በኩል የሚሰበሰብ እና የአማራ ፋኖ ብሔራዊ ኃይል በሚያስተዳድራቸው አካባቢዎች ላይ ለሰብአዊ እርዳታ እንዲውል የሚላክ ድጋፍ ማስተባበሪያ ቴሌቶን ሊዘጋጅ ነው። አራቱ በጎንደር፣ በጎጃም፣ በወሎ ቤተ አማራና በሸዋ ያሉ የአማራ ፋኖ ብሔራዊ ኃይል ፋኖዎች ቋሚ ኮሚቴ እስኪቋቋም ድረስ ፋኖዎች በሚያስተዳድሯቸው ቦታ ያለውን ከፍተኛ የሰ ሰብአዊ ድጋፍ እጥረት ለማሟላት ታቅዶ አፕሪል 5 2025 በአዳራሽ ድጋፍ መካሄዱን የአማራ ዘብ የተሰኘው ተቋም ለሮሃ በላከው መግለጫ አሳውቀዋል። በወቅቱ በበይነ መረብና ሚዲያዎች በሚደረግ የቴሌቶን መርሃ ግብር ላይ መሳተፍ ያልቻሉ ደጋፊዎች የመደገፍ እድል እንዲያገኙ፣ እንዲሁም ደግሞ ሌላ አቋሚ ኮሚቴ እስኪቋቋም ድረስ ሊኖር የሚችል የፋይናንስ ክፍተት ለመዝጋት እንዲቻል በሚል በጊዜያዊው የፋኖ ድጋፍ አሰባሳቢ ኮሚቴና ፋኖዎች ምክክር እንዲደረግ የተወሰነ ነው። የአሁኑ ድጋፍ የአማራ ዘብ ሚናም ልክ አዳራሽ ይደረግ የነበሩ ዝግጅቶችን የተለያዩ የአካባቢ ማህበራት ያቀናብሩ እንደነበረው ይህንንም ቴሌቶን ፋኖ ለወክላቸው የኮሚቴ አባላት የገንዘብ ስብሰባውን ማድረግ የሚያስችል ፕሮግራም ማቀናበር እንግዶችን ከመጋበዝ እና የተለያዩ ለፕሮግራሙ ድምቀት የሚሆኑ ዝግጅቶችን ከማድረግ ያለፈ ከሚሰበሰበው ገንዘብ ጋር ምንም አይነት ግንኙነት እንደማይኖረው አሳውቀዋል። ለድጋፍ ስብሰባው የሚውሉት የአካውንት ቁጥሮች እና የመሰብሰቢያ መንገዶች እስካሁን ኮሚቴው የተጠቀ የተጠቀመባቸው መንገዶች ራሳቸው መሆናቸውንም ገልጸዋል። የአማራ ዘብ የሀሳብ ማዕከል የአማራ ሕዝብን ሁለገብ ትግል በማገዝ የሚሰራ ስብስብ ሲሆን በተለያየ የአማራን ህልውና ለማስጠበቅ የሚደረጉ ጅማሮዎችን፣ ንቅናቄዎችን አጠቃላይ የአማራን ትግል ለማሳካት የሚደረጉ እንቅስቃሴዎችን በቴክኒካል ድጋፍ፣ በቴክኖሎጂ አቅርቦት፣ በሎጂስቲክ ምክር መነሻ ሰነዶችን በማቅረብ እንዲሁም የእነዚህ አካላት መልእክቶች ለመላው ዓለም እንዲደርስ በተለያዩ የአማራ ትስስሮችና የታመኑ ግንኙነቶችን በ ማስተላለፍ በተጨማሪም የአማራን ህዝብ በሚጠቅም መልኩ የሚንቀሳቀሱ ቡድኖችን ሁሉ በውጭም ዓለም እርዳታ የሚያገኙበትን መንገድ በማመቻቸት ይሰራል ሲል ማህበሩ ለሮሃ በላከው መግለጫ አሳውቀዋል። ይህ ለሰብዓዊነት የሚውል ድጋፍ የሚሰበሰብበት ቴሌቶንም ሜይ 24 2025 ቢኤስሲቲ ከ9 ኤኤም እስከ 9 ፒኤም ይካሄዳል ተብሏል። በዝግጅቱ ላይም የአማራ ጉዳይ ይመለከተኛል የሚል ሁሉ እንዲገኝ ተጋብዘዋል። ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዋን አባቶች ወደ ሀገር ስለገቡ ሲኖዶሱ ብልጽግናን አመሰገነ። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ በብልጽግናው አገዛዝ ተከልክለው የነበሩ ሶስት ብፁዋን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳቢሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሪያቆስ ተገኝተው አቀባበል አድርገውላቸዋል። አገዛዙ ከሳምንታት በፊት እነዚህ አባቶች በቅዱስ ሲኖዶስ ስብሰባ ላይ እንዲገኙ በሆደ ሰፊነት ፈቅጃለሁ ማለቱ ይታወሳል። በሚሊዮን የሚቆጠር ምእመን የሚያገለግሉ አባቶችን መጀመሪያውኑ ወደ ሀገራቸው እንዳይገቡ መከልከል ህገወጥ ተግባር ቢሆንም ብልጽግና እንደምናገን በይፋ አድርጎታል። የጳጳሳቱን ወደ ሀገር መግባት በሚመለከት ቋሚ ሲኖዶሱ ባወጣው መግለጫ ደግሞ ጳጳሳቱ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ቤተ ክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብለዋል። መግለጫው መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው የሀገራችንን ሰላም ለማጽናት የቅድስት ቤተ ክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራ ቀርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል ገልጸዋል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ይህ የሲኖዶሱ መግለጫ ቤተ ክርስቲያኗ ለብልጽግናው አገዛዝ እጇን መስጠቷን አገዛዙም እጁን ሙሉ በሙሉ በቤተ ውስጥ ማስገባቱን ካሁን በኋላ ለምዕመኗን ከአሁን በኋላ ለምዕመኗም ሆነ ለአገር ደህንነት የምታገለግል ቤተ ክርስቲያን አለመኖሯን በግልጽ ያሳየ ነው ሲሉ አስተያየታቸውን የጠየቅናቸው አካላት ገልጸዋል። አባቶች ወደ ሀገር እንዳይገቡ፣ ዜጋዎች ምድራቸውን እንዳይረግጡ እያደረገ ላለው ብልጽግናም ለስራው እውቅና የተሰጠበት መግለጫ ነው። የሆነው ሆኖ የሲኖዶስ ዋና ጸሐፊነታቸው እየተደረገ ባለው ጉባኤ የሚጠናቀቀውን አቡነ ጴጥሮስን ጨምሮ ሶስት አጳሳት በጉባኤው ለመሳተፍ አዲስ አበባ ገብተዋል። በጉባኤው ላይ ተጽዕኖ ፈጥረው ቤተ ክርስቲያኒቱን በእውነትና በእምነት የሚያገለግሉ አባቶች እንዲሾሙ ያደርጋሉ ወይ የሚለው ጉዳይ ተጠባቂ ነው። የአፋብሃ ኮማንዶዎች በራያ ቆቦ ከፍተኛ አመራሮችን በመግደል ታላቅ ጀብድ ፈጸሙ። የፋኖ ልዩ ዘመቻ ኮማንዶቹ ራያ ቆቦ አባርጎ ላይ የብልጽግናን ከፍተኛ አመራሩን ጨምሮ በመግደል ታላቅ ድል ተጎናጽፈዋል። ተጠናክሮ በቀጠለው የህልውና ተጋድሎው የፋኖ ልዩ ዘመቻ የኮማንዶ አሃድ አባሎች ትናንት ግንቦት 6 2017 ዓ.ም ራያ ቆቦ አባርጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች ታጅቦ ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱት ተኩስ አመራሩን ጨምሮ በርካቶች ሙሉ ለሙሉ ተደምስሰዋል። በዚህ ጥቃት የተደናገጠው ዙፋን ጠባቂ መከላከያ ሰራዊት አንዋጋም በማለታቸው ከራያ አላማጣ ሁለት መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል። ይህ በእንዲህ እንዳለ ዛሬ ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ ከቆቦ ከተማ የመድፍ የሚመስል ድምፅ ተደጋጋሚ ሲተኮስ እንደነበር ከከባድ መሳሪያ ድምፅ በተጨማሪ የድሽቃ ድምፆችም ይሰሙ እንደነበር ተነግሯል። ከአምስት ጊዜ በላይ የመድፍ ድምፅ እንደሰሙ ነዋሪዎቹ ገልጸው። ከዛ በላይ ተከታትሎ የሚያልፈው የመኪና ድምፅ ከእንቅልፍ ቀሰቀሰን። የዛሬው ይለያል የሚሉት ሌላ ነዋሪ የተኩሱ ድምፅ ከከተማዋ ስለሚነሳ ብዙ ቤተሰብ እንደ ቀሰቀሰ ተናግረዋል። ለሊት ላይ በመሆኑ ተኩሱ ከማን ጋር እንደሆነ ለማወቅ አልቻልንም ብለዋል። እንዲህ አይነት ተኩስ በሰሜኑ ጦርነት ወቅት እንጂ በቅርብ ሰምተው እንደማያውቁ የሚናገሩት ነዋሪዎቹ የዛሬው ለሊት መሆኑና ከብዙ ጊዜ ወዲህ መሆኑ ብዙ ሰው አስደንግጧል ብለዋል። ይህ የሆነው ደግሞ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ራያ ቆቦ ጮ ቢበርና ዋጃ ከተማ አካባቢ ዋልካ መንደር ላይ ዛሬ ከሌሊቱ ሰባት ሰዓት እስከ ንጋት አስራ አንድ ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰሱና ታላቅ ድል በመጎናጸፉ በቆቦ ከተማ ባለው የአገዛዙ ኃይል ላይ ከባድ ድንጋጤ በመፈጠሩ ነው። ሀውጃኖ ክፍለ ጦር ሌሊት ሰባት ሰዓት ላይ ራያ ቆቦ ጮ ቢበር ጥቁር አስፓልት ግራና ቀኝ ያሉ ተራራዎች ላይ ካለ ከባድ ኮንክሪት ምሽግ ድረስ ዘልቆ በመግባት በርካታ ዙፋን ጠባቂ ሰራዊቱን ሙትና ቁ ቁስለኛ በማድረግ ታላቅ ጀብዱ በመፈጸም ታላቅ ድል ተጎናጽፈዋል። በተጋድሎው ጠላት ምሽግ ላይ በከበባ የተጨፈጨፈ ሲሆን ከራያ አላማጣ ተጨማሪ ኃይል እያስጠጋ ባለበት፣ ደግሞ ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ ተመጥቶ ወደ መጣበት አላማጣ ከተማ ሸሽቶ ተመልሰዋል። በሌሊት ተጋድሎው ሀውጃን ነው ክፍለ ጦር አምስት ነፍስ ወከፍ ክላሽና ከአንድ ሺህ በላይ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርከዋል። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው አገዛዙ መሀል ቆቦ ከተማ ከተማ ላይ መድፍ በማጥመድ ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ ከሀያ በላይ ቁምቡላ ውጊያ ወደ ተካሄደበት ህዝብ በሚበዛበት አካባቢም ጭምር ያስወነጨፍ አድሯል። በዚህ ቆቦ ከተማ ህዝብ መሀል ሲተኮስ ባደረ መድፍም የአገዛዙን ማንነትና ተስፋ መቁረጥ ህዝብ እየበለጠ የተገነዘበበት ድርጊት ሆኖ አልፏል። በበርካታ አካባቢዎችም መደበኛና የደፈጣ ጥቃቶች ተጠናክረው ቀጥለዋል። ከዚህ ጎን ለጎንም የተማረረውን የብርሃኑ ጁላ ሰራዊት በማስኮብለሉ ስራ ብዙ ውጤቶች እየተመዘገቡ ነው። በሌላ የህልውና ና ተጋድለው የምስራቅ አማራ ኮር አንድና ሁለት እንዲሁም የልጅ ኢያሱና አሳምነው ኮር አህዶች በጋራ ካገዛዙ ጋር ከባድ ትንቅንቅ እያደረጉ ድል እያስመዘገቡ ነው። ተጋድለው በሰሜን ና ደቡብ ወሎ በርካታ አካባቢዎች ከሶስት ኮሮች በተውጣጡ የተለያዩ አህዶች ያለመቋረጥ ለቀናቶች እየተደረገ ያለ ሲሆን ምሽግ ለቆል ማጥቃት ለማድረግ የተንቀሳቀሰው ያገዛዙ ኃይል በርካታ ሙትና ቁስለኛውን እየጣለ ወደ ነባር ምሽጎቹ እየሸሸ ይገኛል። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች በተለይ ትናንት ግንቦት 6 2017 ዓ ም ማለዳ ጀምሮ ላንታ አካባቢ ልዩ ስሙ ተንበኮ የተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣውን የብልጽግና ጦር ፋኖቹ ስበው በማስገባት በርካታ ኃይሉን የመቱበት ሲሆን እንደተለመደው ፍጹም ጓዳዊነትን በተጻረረ መልኩ አስከሬንና ቁስለኛውን ጥሎ የሄደ ሲሆን የሞቱትን የአካባቢው ማህበረሰብና ፋኖ በህብረት የቀብር ስነስርአታቸውን ፈጽመዋል የፋኖ አመራሩ ወደ ቋራ የተደረገውን ታሪካዊ የአንድነት ጉዞ በሚመለከት ማብራሪያ ሰጠ። የአራቱ ግዛት የአማራ ፋኖ አደረጃጀት መሪዎች ከያሉበት ተጉዘው በአጼ ቴዎድሮስ የትውልድ ቀዬ ቋራ ላይ አንድነታቸውን ማብሰራቸው ይታወቃል። ታዲያ ከአንድነት ዜናው ባሻገር የፋኖ አመራሮች ታሪክ የማይሽረውን የጉዞ ዋጋ ከፍለው ለአማራ ህዝብ አንድ ድርጅት መስርተዋል። ሆኖም ጉዞዋቸው ምን ይመስል ነበር? ምን ያህል ዋጋስ አስከፈለ? እንዴትስ ተደረገ? የሚሉና መሰል ጥያቄዎችን የመለሰ ማብራሪያ የአማራ ፋኖ ብሔራዊ ኃይል በጎጃም የዘጠነኛ ክፍለ ጦር ቃል አቀባይ ፋኖ ባየ ደስታ ሰጥቷል። የጉዞ አካል የሆነው ፋኖ ባየ ደስታ ለፍሪ ፕሬስ በሰጠው ማብራሪያ ጉዞ ወራትን የዘለቀ እውነተኛ ወንድማማችነት የታየበት የትግል ታማኝነትን ያመላከተ ነው ይላል። ዋርካው ምሬ ወዳጆና ኢንጂነር ደሳለኝ ሲያስብ ሸዋ ከወሎና ከሸዋ ሳምንታት እዛም ሲያልፍ ወራትን ተጉዘው ጎጃም ደርሰዋል። ይላል ፋኖ ባዬ በዚህ ጉዞ ውስጥ የውሃ ጥማት፣ ረሃብ፣ ድካምና ከአገዛ የድሮን አሰሳ ራስን መጠበቅ ተስተውሏል። በአጠቃላይ በተለይም በቋራው ቃል ኪዳን አሁን በተደረገው ስምምነት ግን ቋራ ድረስ ለመድረስ የተከፈለው መስዋዕትነት ቀላል የሚባል አይደለም። ለምሳሌ የወሎ የአማራ ፋኖ በወሎ ቤት አማራ ሰብሳቢ አርበኛ ዋርከው ምሬ ወዳጁ አባሰል ተራራ ተነስቶ እስከ ቋራ ድረስ ለመሄድ ለመድረስ በተለይ ከወሎ ጎጃም ድንበር እኛ አለንበት እኛ ቀጠና በሸለቆ ብርጌዳ አለበት ቀጠና ለመድረስ የዘጠኝ ቀናት ሌሊትና ቀን መጓዝ ነበረበት። ሸበጥ ጫማ ሰራዊቱን አልብሶ እሱም ጨበጥ ጫማ ለብሶ ኮዳ እንኳን ውሃ የሚቀሩበት በሌለበት ሁኔታ ነው እኛ ድረስ የተገናኙት። እጅግ በጣም በድካም መንፈስ ውስጥ ሆነው ነበር ያገኘናቸው። ሌትና ቀን ነው የተረማመዱት። ያ ሲሆን እንግዲህ እጅግ በጣም ርቀት ያለው በድሮን አሰሳ ያለበት ጠላት መንገዶችን በመዝጋት ለማሳደድም እንደዚህ ያሉ ሙከራዎች የነበረበት ይህ አንድነት እንዳይመጣም እንቅፋት ለመሆን ከፍተኛ የሆነ ዋጋ ለማስከፈል ጠላትም የተንቀሳቀሰበት ሂደት አለ። ያንንም እየጣሱ በህዝባቸው መካከል እየተገማሸሩ ነው ጎጃም ድረስ ቤታ አማራ ልጆች እንግዲህ እየተገኙት ማለት ነው። በሸዋ በኩልም ተመሳሳይ አይነት ዋጋ ነው የተከፈለው። በዋናነት እንግዲህ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ በሸዋጥ ሰብሳቢ ልኩን እንደዚህ ይዞ ጎጃም ድረስ ሲመጣ ቀላል የሚባለው ዋጋ አይደለም የከፈለው። ሱም ወራትን ተሻግሯል። በተለይ ሸዋ አካባቢ ያለው ዋጋ የሚያስከፍሉ የትግል መስመሮች አሉ። ከዚህ ጋር በተያያዘ አንዳንድ ጉዳዮችም የሰማናቸዋል እነሱ ላን በማለት በመጋፈጥ በረሃብ ውስጥ እያለፉ በየቋጥኙ በየሸለቆው እያደሩ የአባይ ሸለቆ በረሃ ላይ ሲደርሱ የተቀበላቸው በጣም ከፍተኛ የሆነ ሙቀት ያለበት በጎጃም ውስጥ ዝቅተኛው ቦታ የሚባለው ነው። በሙቀት እስከ አምሳ ሁለት ዲግሪ ሴንቲግሬድ ድረስ ይመታል። ምንም አይነት ጠብታ ውሃ በሌለበት አካባቢ ነው። ሁለቱም መሪዎች ግራና ቀኝ የመጡት ማለት ነው ጋ ጋር በተያያዘ ይህን ዋጋ ለመክፈል ይህንን አንድነት ለማምጣት የሚሄዱበት ርቀት እጅግ በጣም ፈታኝ ነው። ይህ የሚያሳይሽ ለአንድነቱ እና በተለይም የአማራን ቤት ለመገንባት የሚካሄደው የትኛውም ዋጋ ቢሆን ዋጋ ለመክፈል ሰፋ ያለ ርቀት ይሄዳሉ። ከዚያም ባሻገር ደግሞ በሚያውቁት ቀጠና ምናልባትም በተለይ ሰፊ የሚባሉ ወረዳዎችን እያቆራረጡ እንዲሁም ሶስት ወይም ሁለት ዞኖችን እየሰነጠቁ ነው የሚያልፉት። ከዚያ ጋር በተያያዘም በተለይም በአበሸደቁ ብርጌድ አካባቢ ላይ በባለፈው በእናንተን በኩል በመግለጫ ሰጠነዋል። እኛ እንዳአጠቃላይ እስካሁን በተለይ በአማራፋኖ በጎጃም በአርበኛ ዘመነ ካሴ ና አርበኛ አስረስ ማረዳምት ግን የምማቀው ከስልሳ ቀናት በላይ የሆነ የአንድነት ለማምጣት በየበረው በመንከራተት ና ኮሪደሮችን በማስከፈል ስትራቴጂ ቦታዎችን በመያዝ እና በመንቀሳቀስ ከስልሳ ቀናት በላይ የወሰደ ዘመቻ እና እንቅስቃሴ አድርጓል። እኔም በቦታው ከአርበኛ አስረስ ማረድ አምጤ ጋር ስለነበርኩኝ ሰፋ ያሉ ጊዜያቶችን አብራ እናሳልፈናል። እንግዲህ በመሪዎች በኩል በተለይም የአባይ ሸለቆን በተለይ በቀጠለው ላይ የነበረውን እንቅስቃሴ በመያዝ ድልድዩን ከተቆጣጠሩ በኋላ ሁለቱን መሪዎች ለመቀበል ኮሪደሩን ክፍት በማድረግ እስከ አርበኛ ምሬ ወዳጁ እስከሚመጣበት ድረስ አርበኛ አስረስ ማረድ አምጤ በአባይ ድልድይ ወንዝ ድረስ በየቦታ ላይ ከአርባ ቀናት በላይ በመተኛት በመጠበቅ የእነሱን እንቅስቃሴ በማየት እዚያ ቦታ ላይ ተቀምጧል። ዋና ዓላማውም ጊዜው ሲደርስ ይገለጻል በማለት ጠብቀኗል ያለው እውነታ ነው። እዚያ ድልድይ ላይ አርበኛ ምሬ ወዳጁን ለመጠበቅ እዚያው ቦታ ላይ ተቀመጠበት ሂደት ነው ያለ። እዚያ ቦታ ታኝ የሚባል ጊዜ እኔ ያለ እንደምታውቂው ከመርጦ ለማርያም መካነ ሰላም ያለው መስመር የተዘጋበትም ዋነኛው ምክንያት የሁለቱን እንቅስቃሴ ለመግታትና የገናኝ መሰረታዊ የሚባለውን ቀውስ ለማምጣት ህዝቡን ለማስመረር ጠላት ቦታው ላይ ዝቅተኛ ቦታ ነው። በተመሳሳይ ሀምሳ ሁለት ዲግሪ ሴንቲግሬድ ድረስ ይመታል። የአባይ ወንዝ ነው በወንዝነ ደረጃ ያለው እጅግ በጣም የጎሸ የጎርፍ ውሃ ነው የመጠጥ ውሃ በሌለበት ምንም አይነት የምግብ አገልግሎት ምግብ ዋስትና፣ ኔትወርክ፣ የመብራት አገልግሎትም እንደዚሁ የሌለበት ቦታ ላይ ለአርባ ቀናት በኛ ስረስ ማድረግ ደምጥ አለ፣ ንብ አለ፣ ዝናብ አለ። ምንም አይነት መጠለያ በሌለባቸው ቦታዎች ላይ በሳት የተቃጠለ የሚመስሉ የበረሃ ዛፎች ባሉበት ቦታ ላይ ነው። ጓዳትን ለማምጣት የተደበቀበት ርቀት ነገ በታሪክ የሚዘከሩ ነው። እኔም በምስል ያስኳቸው አንዳንድ ማስረጃዎች ስላሉ ለህዝባችን ይፋ እናደርጋለን።

ከተፈጥሮ ጋር የነበረው ግብግብ እጅግ ዘግናኝ የሚባል ነበረ። ይህንን ማለፍ ለሰው ልጅ ፈታኝ ነው። በትግል ውስጥ ነት ለሚ ለተሰጠው መሪ ደግሞ ይሄ እጅግ በጣም ከባድ ተጓጉላሉ። አንዳንድ ኃላፊነቶችና ውሳኔና ትእዛዝ የስራ ክፍተቶችም በመሙላት እነዚያም ሁነቶችን በማስተካከል ጎን ለጎን የተሰራም ግዳጅ ከመሆኑ ጋር በተያያዘ በጣም ፈታኝ ነው ማለት ትችላለች። ከዚም ጎጃምን ጋር ጎጃም ላይ ሶስቱም የአማራ ፋኖ በሁሉ የአማራ ፋኖ በጎጃም እና በወሎ ቤት አማራም በተለይ አማራ ፋኖ በወሎም በተመሳሳይ በናርበኛ ሄኖክ በኩልም ተመሳሳይ ግዳጆች ረጅም ርቀቶችን አቆራርጠው በነሱ በኩል አጠቃላይ ቀጥታ ወደ ጎንር ቋራ ነው ያመሩት ከዚህ ጋር በተያያዘም በተለይም የአማራ ፋኖ በጎንደር አንድነት ያሉት መሪዎችም በተለይ በነ አርበኛ ሀብቴ ወልዴና በነ ኮማንዶ ሳሙኤል በኩልም ተመሳሳይ እንቅስቃሴዎች በተለይም ይህንን አንድነት ለማምጣት በእነሱ በኩል እነሱ ቀጠና ላይ እንደመደረጉ እነሱ ቀጠና ላይ እንደመደረጉ መጠን የሚኖርባቸው ኃላፊነት ቀላል የሚባል አይደለም። የጠላትን እንቅስቃሴ መክታት፣ የጠላትን ፍላጎት ማየት ሰራዊታቸውን ላይ ዝግጁ ማድረግ ያንን መምራት፣ ለዚህ የሚሆኑ ቦታዎችን ማመቻቸትና መፍጠር፣ ሰራዊቱን መቀበል፣ እንግዶችን መቀበል፣ ማስተናገድ፣ ቦታዎችን መስጠትና መምራት ለነሱ ቀላል የሚባል ፈተና አይደለም። እንዳለው እንደምናየው የጠላትም እንቅስቃሴዎች አሉት፣ ተመሳሳይ ግዳጆችም አሉት፣ በርካታ ስራዎች አሉባቸው። እነዚህ ጉዳዮች በመቋቋም በነሱ በኩል እጅግ በጣም ደስ የሚል የእነሱን ኮሊደር ግራና ቀኝ እስከምንገባበት ሰዓት ድረስ ሰራዊታቸውን ጫፍ ድረስ በማም አቀባበል እያደረጉ በየቦታው እያሳረፉ በሁሉም በኩል ወታደራዊ እንቅስቃሴውን እጅግ በጣም ደስ በሚል ወታደራዊ ዲሲፕሊን ያየንበት ሰራዊቱ ተቀናይቶ የትኛውንም ትዕዛዝ የሚፈጽምበት በጣም አኩሪ የሚባል ስራ በመስራት ቀጠናውን ሙሉ ለሙሉ በመቆጣጠር ሰፊውን ኤሪያ በመሸፈን የአማራ ፋኖ በጎንደር አንድነት ያሉት ወንድሞቻችንም በጎንደር ያሉ መሪዎች እጅግ በጣም ታሪክ የሚዘክረው ነገ በጣም በወርቅ ቀለም የሚጻፍ ገድል የሰሩበት ሂደት ነው ያለ። ከዚህ ጋር በተያያዘ በየቀጠነው ነው በየቦታው ከእንቅስቃሴ ጀምሮ ያለ ራብ አለ፣ በሽት አለ፣ ህመም አለ። ከዛ ጋም በተያያዘ ጎን ለጎን አብሯቸው የሚንቀሳቀስ ሉካን አለ ሰራዊትም አለ። ያን ሁሉ በማቀናጀት እጅግ በጣም ፈታኝ የሚባለውን ጊዜ የታለፈበት ሂደት ነው ያለ። በነገሮች ላይ ከዚህ ሁሉ የሚያሳየው የጠላት ምንም አይነት ወታደራዊ የሆነ መረጃ የሌለው እጅግ በጣም በሚስጥር የተያዘ አንዱ ለአንዱ ሽፋን የሚሰጣጥበት እስከ መጨረሻው ሰዓት ድረስ እጅግ በጣም በጥብቅ ዲሲፕሊን የተመራ ሂደት ነው ያለ። ከጉዞ እስከ መጨረሻው ይፋ እስከሚደረግበት መግለጫ ድረስ ምን እየተከናወነ ምን እየተፈጸመ እንደሆነ አንዳችም የሚተነፍስ ሰራዊት የሚተነፍስ መሪ እንዲሁም ህዝብ አለመ መኖሩ የአማራን አንድነት የሚያሳይ የሚያረጋግጥ ሁነት ነበር የነበረው። ከዚያ ወደ ትግራይ እየገቡ ነው የተባሉ የፌዴራል ፖሊስ አባላትን በሚመለከት አዲስ መረጃ ወጣ። በትናንትና ዕለት በርከት ያሉ የፌስቡክ ገጾችና አካውንቶች የኢትዮጵያ ፌዴራል ፖሊስ አባላት ወደ ትግራይ ክልል ሲገቡ ያሳያሉ ያሉ ያሏቸውን ፎቶዎች በማህበራዊ ሚዲያ ለጥፈው አሳይተዋል። ኢትዮጵያ ቼክ አደረግኩት ባለው ምልከታ እነዚህ ምስሎች ያጋሩ አብዛኛዎቹ ገጾችና አካውንቶች አዩዘ ሀበሻ የተሰኘ የፌስቡክ ገጽን እንደ መረጃ ምንጭነት ጠቅሰዋል። አዩዘ ሀበሻ የሚል ስም ያለውና አርባ አራት ሺ ተከታዮች ያለው መረጃውን ማጋራቱ የተረጋገጠ ሲሆን ምስሎቹም ግንቦት አምስት 2017 በአፋር ክልል አብዓላ የተነሱ መሆናቸውንም ጠቅሷል። ሆኖም አዩዛ ሀበሻ የተሰኘው ገጽ በአሁኑ ሰዓት ምስሎቹን አጥፍቷቸዋል። ይሁን እንጂ እነዚህ ምስሎች በዕለቱ የተነሱ እንዳልሆኑ፣ እንዲሁም ወደ ትግራይ ክልል እየገቡ ያሉ የፌዴራል ፖሊስ አባላትን እንደማያሳዩ ኢትዮጵያ ቼክ አረጋግጫለሁ ብለዋል። ምስልን በምልሰት መፈለጊያ ድረገጾችን በመጠቀም ባደረግነው ማጣራት ምስሎቹ ከሁለት አመት በፊት የተነሱ መሆናቸውን ተመልክተናል። ልም ብሏል። ምስሎቹ የኢትዮጵያ ፌዴራል ፖሊስ የኮማንዶና የአድማብተና ኃይሎች በአዲስ አበባ ከተማና ዙሪያው የተግባር ልምምድ ባደረጉበት ወቅት የተነሱ እንደሆኑ የሚገልጽ መረጃ ጥር 2015 ተጋርቶ ነበር። የኢትዮጵያ ፌዴራል ፖሊስም ጥር 10 2015 የኢትዮጵያ ፌዴራል ፖሊስ የዘመናዊ አዳዲስ ትጥቆች ባለቤት ሆነ በሚል ርዕስ በተረጋገጠው የፌስቡክ ገጹ ባጋራው መረጃ እነዚህን ምስሎች አጋርቶ ነበር። በወቅቱ እነዚህን ምስሎች ውስጣቸው የያዙ እና ፌዴራል ፖሊስ ዘመ ዘመናዊና አዳዲስ ትጥቆችን መታጠቁን የሚገልጹ ዘገባዎች በተለያዩ መገናኛ ብዙሀንም ተሰራጭተው ነበር። ነገር ግን በህወሀትና በብልጽግና በኩል የተፈጠረው ከፍተኛ ውጥረት እንዲህ አይነት መረጃዎች እንዲወጡ ምክንያት ሆኗል። በትግራይ የተፈጠረው ውጥረት ከፍ ብሎ የቀጠለ ሲሆን ህወሀት ጦሩ በተጠንቀቅ እንዲቆም ከማዘዝም ባለፈ የተለያዩ እንቅስቃሴዎችን እንዲያደርግ አዟል። በሌላ በኩል ደግሞ ጌታቸው ረዳ የሚመሩት ቡድን ደጋፊና አባል የሆኑ አመራሮች በማይጨው ከተማ የጠሩት ዘልፍ በዛሬ ዕለት ተካሂዱ ተገኝዷል። ጌታቸው ከትግራይ ቢባረሩም በማይጨው ያለው መዋቅራቸው ግን ህወሃትን ተቃውሞ ሰልፍ እንዲወጣ አድርገዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።